አሜን። በስመ አብ አንድ አምላክ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸኑ ጠላቴ ሰይጣን ንክዳሃለው። በዚች በእናቴ በቤተ ክርስቲያን ፊት ቆሜ ክዳሃለው። ለዚህም ምስክሬ ማርያም ናት፣ በዚህም ዓለም በወዲያኛውም ማለት እምሷን አንባ መጠጊያ አድርጌ ክዳሃለሁ። አቤቱ እናመሰግናሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ምን እናመሰግናሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ፣ የጌቶች ጌታ፣ የንጉሶችም ንጉስ አንተ ነው የሥጋም የነፍስ ፈጣሪ አንተነ አንተነ ፈጣሪ አንተነ አንተን በምንጸልይበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር፣ ሰመይ ይቀደስ፣ መንግስት ትምታ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 በሐሳብሽ ድንግልነሽ በሥጋሽም ድንግልነሽ የአሸናፊ እግዚአብሔር እናቱ ሰላምታል አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ።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 እኛ ሰው ስለ ሰዎች እኛ ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስ ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደ ተጻፈው። በክብር ውስጋና ወደ ሰማይ ያረገ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ፣ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት ባንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሚን። አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ ቅዱስ ተብለት እመሰገናለ። ምስጋናም በሰማይና በምድር የመላነው ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር፣ አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን ወደዚህ ዓለም መጣልንናልና፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለሁ። በአንድ አካል ሲሆኑ ሶስት አንድ አካ በአንድ በአካል በሶስት በመለኮት አንድ አምላክ በሚሆን እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። ለኢየሱስ ክርስቶስ መስቀልም እሰግዳለሁ። መስቀል ኃይላችን ነው። መስቀል የሚያጸናን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይግዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል። ለወልድም ምስጋና ይገባል። ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል። ለወልድም ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል። ለወልድም ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ። መቤታችን ጸሎታችንን አሳርጊ፣ ኃጢአታችንን ማስስሪ፣ በጌታችን መንበርፊ ጸሎታችንን አሳርጊ። ይህን ንብስ ትላበላን ይህንንም ጽዋ ላጠጣን ምግባችንንና ልብሳችንን ላዘጋጀልን ኃጢአታችንን ሁሉ ለታገሰልን ለክቡር ደሙ ቅዱስ ሥጋውን ለሰጠን እስከዚህችም ሰዓት ላደረሰን ለእርሱ ለሉል እግዚአብሔር ፍጹም ምስጋና ይገባል። ለወለደችም ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልልሻለን። ከክፉ አውሬት አድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽም ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክም በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴም እግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራ ለኔ ያድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና አራተኛ ክፍል ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደደ እሳት ጫፎቿ ሳይቃጠሉ እያያትን ዕፅ ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእርሱ በእውነት አምላክ የሆነ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ መቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን እንጨት በልተ ባደረገ ባደረገችው አመጣ በባህሪያችን ያደረ የቀድሞ እርግማን በእርሷ አይጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያነት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላዘና አደለን። ይኸውም እኛን ስለ መውደድ መቶ ያዳንን የክርስቶስ ክብር ስጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ሚስጢር ማወቅ የሚቻሉ ምን ልቦና ነው? መናገር የሚቻሉ ምን አንደበት ነው? መስማት የሚቻሉ ምን ጆሮ ነው? ሰው የሚወደ እግዚአብሔር አንድ ብቻ ነው። አምላክነቱን ሳይለውጥ ከዓለም በፊት የነበረ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነና ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ተወልድ ዘንድ የፈረደባት የማጸን የህይወት መገኛ ሆነች። ከባህሪያችን እርግማን የሚያጠፋልን ያለ ወንድ ዘር ወለደችው። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል፣ ቸርና ሰውነታ የሰውነታችን መድኃኒት ነው እያልን አመስግነው። ቅድስት ሆይ ለምኝል ቅድስት ሆይ ለምኝል ያለ ወንድ ዘር አምላክን የወለደች ድንግል የማህጸኗ ስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና ማርያም የዚህ ደስታ ጠፊ የሆነ እርሱን ወለደችው። መላእኩም ልጅ ትወልጃለሽ ስሙም አማኑኤል ይባላል ላላት ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው ያድነን ዘንድ ኃጢአታችንንም ያስተሰርልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀነዋልና ልዩ ከሆነች ድንግል ማርያም ይህ አምላክ መወለድ ምን ይደንቅ! ቃልን ወሰነችው። ልደቱንም ዘር አልቀደመውም፤ በመወለዱም ድንግልናዋን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰባ ሰገድ ሰገዱለት። አምላክ ነውና ጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፈቃዱ ለተቀበለው መዳኛችን ለሆኑ ሞቱም ከርቤ አመጡለት። ቸር እና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን ለምኝልን። ከአዳም ጎን እንዲያጽም መንሳት ምን ይደን ከእርሱ ሴትን ፈጠረ የሰውን ፍጥረት ሁሉ ፈጠረ። ጌታዬ፣ አብ ቃል ተሰጠ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንደምን ከተወደደ ልጇ ታማለ ደንዘን በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ሸርና ደጅ የሚጠኑትን ወልዳላቸዋለችና ለነቢያትም ትንቢት የተናገሩትን ወልዳላቸዋለች። ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩትን ወልዳላቸዋለችና ሰማትን ሰማታትና ምእመናንን የተጋደሉትን የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና ይቅርታው ብዛት መርምረን እንወቅንም ምንፈልግ መድኑናልና። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። እግዚአብሔር የባህርይህን ፍሬ በዙፋን ላይ ያኖራል ብሎ ለዳዊት በእውነት ማለ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በስጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችም አማኑኤል እኛን ለማዳን በስጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚኪያስ አንቺ የእፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገስታትና መሳፍንት ሀገር አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለ ተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚካያስ እና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን፣ ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶች በተነሱበት ጊዜ ከቤተልሔም ውሃ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮች አለቆች ተፈትነው ተነሱና በጠላቶቹ ከተማ ተዋክቱ፣ ሊጠጣ የወደደውን አመጡ። ለጻድቅ ዳዊት ግን ጨክ ነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደ ሰጡ ባየ ጊዜ ያኑ ውሃ አፈሰሰ፣ ከእርሱም አልጠጣም። ከዚህም በኋላ ለዘላለም ስድቆን ተቆጠረለት። ሰማዕታት የዚችን ዓለም ጣም በእውነት ናቁ። ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግስተ ሰማያት መራራ ሞትን ታገሱ። እንደ ይቅርታውን ብዛት ይቅር በለን። ቅድስት ሆይ ለም ቅድስት ሆይ ለምኝልን። ከቅድስት ስላሴ አንዱ ወልድ መዋረዳችንን አይቶ ከሰማይ ሰማያት ወረደና ባህሪውን ዝቅ አደረገና መጥቶ በድንግል ማህፀን አደረ ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ ወገኖቹም አደረገን። ቅድስት ሆይ ለምኝልን። መላእክት ማርያምን በመንጦላየቱ ሲያመሰግኗታል፣ አዳ አስተዋ አንቺ ምስጋና ይገባሻል እያሉ መልአክ ማርያም ቀን ተቀበላት። ካንቺ ዘንድ ይመጣል በማፀን ሽም ያራል እንዴት ከዳቤት አደረ እንደ ምስኪን ከሰማያት ወርዶ የርሷን ባህሪ ተወለደ ወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ ካንዲት ሀገር ናዝሬት ገላ ከንት ባል ዮሴፍ እጮኛ ከሆነች ከድንግል ዘንድ የዝች የድንግል ማርያም ነው። መልአኩ ወደ እሷ ገብቶ እንዲህ አላት፣ ደስታ ይገባሻል እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብርክትነሽ። ከቃሉ አነጋገራይ ታደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና ጅመሻ ያደረግልኛ። መልአኩም እንዲህ አላ፣ ማርያም አትፍሪ፣ ከእግዚአብሔር ዘንድ ባለሟልነት አግኝተሻል። እኖ ጸንሻለች ሶልጃለች ስሙንም ኢየሱስ ይዋልሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነክሳል፣ መንግስቱም አያልፍም። ማርያምን መልአኩን እንዲህ አለችው ይህ ነገር እንደምንኛን ዘያ መርበሴ መልአኩም መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያርብሻል። የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ካንቺ ወገን የምትሆን ከሸመገለች ካርጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ስድስት ወረነ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መላኩ፣ እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። መላኩ ገብርኤል፣ ማርያም ድንግል ላንቺ ግብረ ስጋና ይገባሻል አላ ወላዲተ ቅድስት ነሽና የመለኮት ማደሪያ ነሽና የተሸለምሽ ድንኳን ነሽና የመላእክት እህት የሕዝብ ሁሉ እናት ነሽና የሁሉም መቤት ማሪያ የሁሉ ፍቅረኛ ማሪያ ልዑል ማርያዊ ተንዘር መርጦሻልና በወርቅ የተሸለምሽ እርግብ ክም በብር ያጌሽ ጎኖ ችሽ በአርቅ የሸለሙ ትሸለሙ ላንቺ የምስራቅ ደጃፍ የብራናቱ ላንቺ ከፀሐይ ሰባት እጅ ምታበሪ ታበሬ ክብርሽ ከአድባራት ሁሉ ከፍ ከፍ ያላንቺ ማርያም ሆይ ከተመረጡ የተመረሽ ከተከበሩ የተከበሽ ላንቺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቱ ጋር መጣ ጊዜ ጻድቃንን በቀኙ ኃጥኣንን በግረባ ቆመ ጊዜ እኛን ከስማቱ እስጢፋኖስ መጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን

አሜን። በኪዳነ ቃሉ እማይሻር ቃሉ ማርያም አምላካችን ይማረን። ምሕረቱን፣ ቸርነቱን፣ አንድነቱን፣ ሰላሙን፣ ፍቅሩን ያድለን። ከዚህ ችለ ተረዴቱን፣ በረከቱን ያካፍለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ እርሱ ቸርነት በሰላም፣ በፍቅር፣ በጤንነት ያቆየን አገራችንን ከጥፋት ህዝባችንን ከስደት ከመከራ ይሰውርልን አሜን አባታችን ሆይ በሰማያት የምትኖር ስም ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁም በምድርቱን የዕለት እንጀራችን እስጠለ ዛሬ በደላችንንም ይቅር በለን እኛም የበደልን ይቅር እንደምንል አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። መቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ድንግል የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማይጸነሽን ፍሬ የተባረከ ነው። ጸጋን የተበላሽ ድንግል ሆይ ደስ ይበልሽ። ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ።